ኡጋንዳ እኮ ቤት አለው አሁን። 251 ሄኖክ የሚባል ፈርጣጭ ከዱባይ ቂጡን ሲወጉት እዚያ ጋር ሄዷል። ኦሮሞ ነው የወጋው። ቂጡ ዱባይ ፈርጥቶ እዚያ ገብቷል። ቅዘናም ግን እኛን እንገላለን ይላል። ራሱን እኳ መከላከል ያልጫለ ቅዘናም ተመልከቱ። 251 ምናምን ምናምን የሚባሉ የተፈራ ደጋፊዎች የዘመነ ካሴ ኡጋንዳ ያለው ቤት እኔም ማዝነው። ተፈራና ዘመነ እንዴት ተገናኙ? የተፈራ ሚስት አጎቴ ነው እያለች ዘመነና ወርቁ አይተ ነው መገደል አለባቸው ሲሉ ነበር የተፈራ ማሞ ሚስት ወርቁና ዘመነ ምናለች ይገደሉ እያለች ነበር እኮ ቅዳሜ ገበያ አማራ ባለመሆኗ እኮ ነው አብራ የምትሰራው ዘመነ እንዴት ሊሰራች አለ ዘመነ ይገደል ብላለች የተፈራ ሚስት ያውም አጎቴን ውስጥ ከርማ ይቸው ወራዳ ጎጃም አስክሬን አውጥቶ ይበላል አለች። ከእነዚህ ጋር ከሰሩ እነዚህ ሞራል የላቸው።